ሀንቹ እንደሚታወቀው ዶክተሩ ላይ ክስ መስርታ ነበረ። በክሱ መሰረትም ዶክተሩ እስር ቤት ገብቷል። ዶክተሩ ደግሞ የባዩሽን ሴራ እንዳለ ዘከዘከው፣ ሚስጥሯንም አወጣው። እናም ሀንቹ ስለዚህ እሱ ብቻ ሳይሆን ይሄንን በላይ ላይ ምንም የማራቀውን ሰው ስቃይንና የአባቴን ሕይወት ምስ ቁልቁሉን ያወጡትን ሰዎች በህግ እንዲጠየቁልኝና ቅጣታቸውን በሰሩብኝ ወንጀል እንዳገኙ ፈልጋለሁ። ስለዚህ እባካቸውን ባዩሽንና እንዲሁም ደግሞ እርግብን በቁጥጥር ስር አውሉልኝ ብላ ለፖሊሶቹም ተናገረች። ዶክተሩ የተፈጠረውን ነገር በሕይወቴ እና በሚስቴ ሕይወት ላይ ስለመ ጡ አማራጭ አልነበረኝም። ባዩሸ የላከችው ጎረምሳ በገንዘብ ገዝታ ነበረ። ይህ ሁሉ የሆነው ወይዘሮ ሜላትን ለመበቀል እንጂ ሀናን አልነበረም። ወይዘሮ ሜላት ባለ ንብረትና እንዲሁም ደግሞ የተሻለ ሕይወት ስለምትኖር እኔ ደግሞ አብሮ አደጓ እድሜ ዘመኔን ሳክ ኖርኩ ሰው ነኝ። ስለዚህ ሜላት ተንደላቃ መኖር የለባትም። ትክክለኛ ልጇ ሀና እንደሆነች በቅም የሀናን ደካማ ጎን ስለዚህ የአባቷ ሕክምና ስለሆነና ውጤቷም፣ እንዲሁም ደግሞ ታሪኳ ስለሆነ መጠቀም አለብኝ ብላ ጎረምሳልካ አስፈራራችኝ። ከፈለጋችሁ መረጃ አለኝ በማለትም የባዩሽን መረጃ እያንዳንዱ አወጣው። ባዩሽ በእርግጥ አሁን በቁጥጥር ስር ውላለች። እናም ደግሞ አንድ የቀረ ሰው አለ አለች ሀንቹ እሱም ምንድን ነው ስትባልም፣ ማን ነው እየቀረው ሌላ ሶስተኛ፣ የምጠረጥሪው ሰው አለ ወይ ስትባል፣ አቦ መጠርጠር ብቻ ሳይሆን እርግጠኛ ሆኜ ነው የምነግራችሁ ኤኔክ ቤስተር አለች። እሺ ማና ስትባልም፣ ወይም ማን ነው ስትባል፣ እርግብና እንዲሁም ደግሞ ድፍረቱን አግቶ እዛ ሆስፒታል ድረስ ሄዱ ያባቴን ሕይወት የኔንም ሕይወት ያጨለመውን እርግብን ስትይዟት እሷ ደግሞ እውነታውን ታወጣለች። አሁንም ወይዘሮ ባዩሽን ስትይዟት እሷም እውነቱን ታወጣለች አለች። ሀንቾ ሀንቾ አሁን ሁሉም በቁጥጥር ስር ስለዋሉላት በደስታ ትገኛለች። ግን ወይዘሮ ሜላት አሁን የሰሙትን ነገር አምኖ መቀበል ስላቃታቸው እራሳቸውን ስተው ሆስፒታል ይገኛሉ። ሌላው ነገር ደግሞ በጣም በሚገርም ሁኔታ የሚከብደው ነገር ምንድን ነው? ወይዘሮ ሚላት ከብዙ ሰው ጋር በሀና ጉዳይ ተጣልታለች። አና አስመሳይ ውሸታም ናት እያለችም ከእናቷ ጋር፣ ከልጆቿ ጋር፣ ከብዙ ሰዎች ጋር ተጣልታለች። ግን ደግሞ እውነታው አና እውነትን ይዛ የምትራመድና ጀግና ሴት ለምንም የማትፈራ መሆኗን አሁን ተረድታለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ ለዚህ ቻናል አድ የሆናችው ሳብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላሂ ቀጣይ ፓርት ይዘን መተናል። እንግዲህ ዛሬ አንቹ በድል ተጠናቃለች ማለት ነው። አና ዶክተሩ ላይ ክስ መስርታ ነበረ። እንዲሁም ደግሞ ጆሮ ዶክተሩን ጠርጥሮት ነበር። ፋውል እየሰራ ያለው በሃና ላይ ሳይሆን በወይዘሮ ሜላት ላይ ነው በማለትም ለሰላም ተናግሮ ነበረ። ሰላምም ይሄን በመጠራጠር ለእናቷ እርግጠኛ ሆና ነገረቻት። አሁን ሁሉም ነገር እጅ ተፈንጅ ተይዘዋል። ሌላው ነገር ደግሞ አሁን ወይዘሮ ሜላት ከቤተሰቦቻቸው ጋር ሲናከሱ የነበረው ውሸት መሆኑን ተረዳች። በጣም ያሳዝናል እናም ወይዘሮ ባዩሸ በእርግጥ ከሀገር ልትወጣ የሰራችው ነገር ከባድ ስለሆነ ዶክተሩ ሲያዝ የኔም ወንጀል በቃ ሊመጣብኝ ነው እኔም አይቀርልኝም ዶክተሩ ከተያዘ ሜላት ደግሞ ተጠራጠረች ማለት እንግዲህ ከመሬት ዘንዶ ቆፍሮ ማውጣት የሚያክል ነገር ነው ስለዚህ ሜላት አሁን ጀዝባይን ታጠፋዋለች በማለትም ግራ ስለገባት እርግብን ትታ ወደ ውጭ ለመብረር እየታገለች እያለች እጅ ተፈንጂ ከሪፖርት ተያዘች። እናም አሁን እርግብ ምን ነው እዚህ ስራ ባልገባሁኝ በቀረብኝ እያለች ትገኛለች። የወይዘሮ ሜላት እናት ይህንን እውነታ ማን ነገራቸው? እኔ ድሮውንም እኮ ልጄ የልጅ ልጄ ሐና እንደሆነች እንጂ እርግብ እንደሆነች ውስጥ ያልጠቆመኝም። ስለዚህ አሉ ምናሴ ደውሎ እማዬ አያቴ ያልጠበቅነው ነገር ደግሞ በድጋሚ የተፈጠረ፣ አላቸው። እርሳቸውም ወይዘሮ አስቴር ምንድን ነው በማለትም ጠየቁት። አያቴ አንቺ ፈጥነሽ ሄርሽ እንጂ አሁንም ሌላ ጉብዳ ተፈጥሮልሻል አላት። ምን የምን ጉብዳ? ሀንቾ ደን አደለችም? ሜላት ደን አደለችም? ሳላም ደን አደለችም አሉት። አያቴ እኛ ደህና ነን። እዩልሽ አያቴ እዩልሽ አላቸው። ምንድን ነው ልጄ ንገረኝ ሲሉትም እዩልሽ አያቴ የተፈጠረው ነገር ልንገር፣ ባዩሽ ናት እርግብን እዚህ ቤት አምጥታ እናቴን እየተበቀለች የነበረው አለ። ምን አሉት። አዎ አያቴ እርግብን እዚህ ቤት ያመጣቻት ባዩሽ ናት። ባዩሽ ደግሞ በእናቴ ስለምትቀና እናቴ ላይ መጥፎ ነገር ለማድረግ ተነሳስታ ዶክተሩን በገንዘብ ገዝታ እንዲሁም ደግሞ ዶክተሩን የሚያስፈራራ ሰው በገንዘብ ገዝታ እሱን በህይወቱ እንድፈራና በሚስቱ ላይ አደጋ እንደምታደርስበት አድርጋ ስታስፈራራው የሀናን ውጤት ቀይሮ ሀና የኛ ልጅ እንዳልሆነች አደረገ። ሌላው ነገር ደግሞ የአባቷንም ህክምና ስምንት መቶ ሺህ ብር እንዳስ ያደረገችው ባዩሽ ናት። ስለዚህ አንቺ ትክክል ነበርሽ አያቴ፣ እና ትክክለኛ ልጃችን እርግብ ሳትሆን ሀና ናት አላቸው። እናቴ ይገባታል። ታይ ለምትናገሪው ነገር ተጠንቀቂ ብያት ነበረ፣ ግን አትሰማም። በጣም ያሳዝናል። ይገባታል። እሷ መቼም ቢሆን አትሰማም። አሉት። አህቲ እንደ ሰማት በይ አለ። ይገባታል አይደለም? ሆስፒታል ሌላም ነገር ትሆን ታይ ብያት ነበረ። ያችኛ አለች። አጭበርባሪና ምላሳም እንዲሁም ደግሞ ወደ ጩቤ አፈቅቤ እንደሆነች ተረድቻለሁ ከሁኔታዋ ግን እናተ ልሰማት አልቻለችም፣ አለች የሀንቾ አባት። መስፍን ይህንን ሲሰማ እኔ ኮ ወደ ገጠር የሄድኩት ለምን መሰላችሁ? የሚፈጠረውን ነገር ዝም ብዬ ማየት ስለሌለብኝ ነው። እውነት መውጣቱ ስለማይቀር እዚህ ቢሆን በንደት የሆነ ነገር አባላሻ ለሁ ብዬ ነው እንጂ ልጄ መቼ ጠፍታኝ። ልጄ ኮ ሀንቾ ናት በደንባቅ ነበር። ግን ደግሞ በፍጹም ይሄ ነገር ይፈጠራል ብዬ ከምትወዳት ከባዩሸ ይሄን ታደርጋለች ብዬ አላሰብኩም ነበር። ሆስፒታል የሆነ የተሳሳተ ነገር እንዳለና ይሆነ የተቀመረ ነገር እንዳለ ውስጤ እየጠየቀኝ ነበር አለ። ከዛም አንቺው በደረሰባት ግፍ በጣም ብትናደድም፣ አሁን ግን እውነታው ስለወጣ በጣም ደስተኛ ናት። ግን ደግሞ አንድ ነገር አሳስቧታል። አባቷ እስካሁን ድረስ እራሳቸውን እንደሳቱ ናቸው። እናም በአባቴ ተበቀለውኛል። ምን አባቴ ነው የማደርገው? አባቴን ምን እንዳደረገ አሁንም ዶክተሩና ባዩሸ ይጠያይቁልኝ። የአባቴን ህይወት እፈልጋለሁ። የእናንተን ቤተሰብነት ጉዳይ አይደለም። ወይዘሮ ሜላት እንግዲህ እትዬ ይቅርታ አድርጉልኝ። በእርግጥ ልጅነቴን እንድታውቁልኝ የፈለግኩት የእናንተ ልጅ ሆኜ የሀብታም ልጅ እንድባል ወይም ደግሞ ቤተሰብ ተቸግሬ ወይም ደግሞ ችግሬን እናንተ ላይ ለማራገፍ አልነበረም። ግን እውነታው ገፍቶ ከመጣ ታሪኬን ስነጠቅ ስሜታዊ ሆኜ ነው። ሁሉን ነገር ሆኖ ያሳደገኝ ምርጥ አባት አለኝ። እኔ አሁን የምፈልገው አባቴ በህይወት ኑሮልኝ ሰላም ሆኖልኝ የሚሆነውን ነገር ማየት ነው አለች። ከዛም እንግዲህ ወይዘሮ አስቴርም ከሄዱበት ከሀገራቸው ተመልሰው መጥተው ከሀና ጎን ሆነው እውነት ምን አይነት ሰው ነው ያሳደገች። ፈጣሪ አባትሽን ይማራልሽ። አንቺ በእውነት የታነጽች ባለጸጋ ሴት ነሽ። ኮራውብሽ ልጄ፣ በእናት ሳፍር ባንቺ አንገቴን ቀና አደረግኩኝ አሏል። ሰላምና ምናሴ ደግሞ በደስታ ጮቤ ይረግጣሉ። አሁን እንግዲህ ጉዳቸው የወጣው የተደበቀ ሚስጥራቸው የተዘከዘከው ባዩሽና እንዲሁም እርግብ እርግብ ለጊዜው ባትያዝም ግን ደግሞ ወደ ገጠር አባቷ ጋር ሄዳለች። የትም ቦታ ብትሄድም እንደማታመልጥም ፖሊሶቹ ተናግረዋል። ሌላኛው ነገር ደግሞ አሁን ሀና የአባቷ ነገር በጣም አሳስቧታል። ግን ደግሞ ምንም ይሁን ምንም የአባቴን ህመም ድጋፍ አድርጋችሁ የተበደልኩትን በደል እንድትረሱልኝ አልፈልግም። ስለዚህ አባቴም ተገባበት ራስ መሳት እንድወጣ ፈልጋለሁ። ተጠያቂዎቹም ባዩሸ፣ እርግብ እንዲሁም ደግሞ ዶክተሩ ነው እንዲሁም ደግሞ እዛ ድረስ መጥቶ ዶክተሩን ያስፈራራው ሰውዬ። እነዚህ አራት ግለሰቦች በደንብ በአባቴ ህይወት ላይና በእኔ ህይወት ላይ ተጫውተዋል፣ ግን ተድበስብሶ እንዲቀር አልፈልግም። ቅጣታቸውን ተቀጥተው ወደፊት ሌላም ሰው እንድማርበት ፈልጋለሁ። አንድ ባለሙያ ነኝ የሚል በገንዘብ እየተደለለ የራሱን ህይወትና የሚስቱን ህይወት እያተረፈ የሌላ የብዙ ሰው ህይወት የሚያጨናጉል ባለሙያ ወይም ደግሞ የጤና ስፔሻል ዶክተር አልጠብቅም በማለትም በጣም ተናደደች። ፖሊሶቹም አታስቢ፣ ዋጋቸውን ነው የሚያገኙት። ይሄ ነገር ምን ያክል ዋጋ እንደሚያስከፍልና ምን ያክል እስራት ቅጣት እንደሚኖረው ስላልገባው ነው እንዲሁም አሁን ለሁሉም ህዝብ መቀጣጫ አድርገን ማንም ሰው በሀቅ እንዲጓዝ እናደርጋለን፣ በማለትም ሀንቾን አበሰሯት! በእርግጥ ሰላም በደስታ ሀንቾን አቅፍታ አቅፋ የደስታ እንባ እሷና ምናሴ ያለቅሳሉ። አና እውነት ፈጣሪ እናንተን ሰጥቶኛል። ተስፋ ሲቆርጥ የምታበረቱኝ ጆሮ አንቺ ምናሴ ናችሁ አ! አህለቻት። ሰላም ምንም አትበይ ሰላምዬ፣ እውነቴን ነው ተስፋ ሲቆርጥ የምታበረቱኝ አህለች። ከዛ ሀኔ፣ አንቺ እኮ ጠንካራ ሴትና ጀግና ሴት ስለሆንሽ ነው። እንዲሁም ደግሞ ፈጣሪ ነው። አንቺን ሳናውቅ የቤቱ ሰው በሙሉ ብዙ በድሎሻል። እዋክሽ፣ የኔ ቅርታ አድርግልኝ ሀለች። ሰላም ሰላም፣ ምን እየሆንሽ ነው ሀለች። ግን አንችን ካወቅኩሽ ጀምሮ በምንም ነገር እንደማልጠራጠርሽ እንድትረጅኝ ይፈልጋለሁ። አንቺ ፈጣሪ የወደደሽ ለእውነት የምታድሪ የሀቅ ሰው ነሽ ሀንዬ። እውነት ፈጣሪ ከዚህ በኋላ አይፈትንሽ እመኝ ሀንዬ። እኔም ምናሴም እስከ ዘላለም ከጎንሽ ነው የምንቆመው፣ እንዳታስቢ፣ እመኝ የእውነቴን ነው አለች ሰላም ከዛም አንቹ አሁን በደስታ በቃ የምትሆነው ግራ ግብት ተብሏታል። ግን መለስ ስትል ደግሞ አባቴ ቢነቃስ ምንድን ነው የምለው? ሰላምዬ እዬ አለቻት። አባትሽ እንኳ ሰላም ይሆኑልሽ፣ በቃ እውነት እኔ እሳቸው ልጅ በወንኩ ብዬ ተመኘው። የተፈጠረውን ነገር በሙሉ ቀስ ብልና እናስረዳቸዋለን። አባትሽ ይደሰታሉ እንጂ ምንም አይሉም። አለቻት። እንዳፍሽ አድርግልኝ ሰላምዬ አለች ሀንችም። ወይዘሮ ሚላት በእርግጥ ሀና ላይ ያደረገችው ግፍ በተኛችበት ሰላም ነስቷት እየተሰቃየች ትገኛለች በጸጸት። አንዳንድ ጊዜ ረጋ ብሎ ማሰብን የሚያክል ነገር የለም። እናም እውነትን ይዘን ከተጓዝን የምናሸንፍ እንጂ የምንሸነፍበት አማራጭ የለም ጊዜም አይገጥመንም። ቻናሉን ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ